ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ ያው አዲስ የሆናችሁ ተማሪዎች ኬጅ ዋንን አስተምሬያለሁ። ኬጅ ቱ ወይ ደግሞ ሁለተኛ ኬጅ የምንለውን ደግሞ እያስተማርኳችሁ በቀጣይ እቀጥልላችኋለሁ ብያችሁ ነው። የተለያየ ነው በባለፈው ቪዲዮ። ስለዚህ ዛሬ ባለፈው ከተማርንበት ቀጥዬ ነው ማስተምራችሁ ማለት ነው። ሶ ኮመንት ላይ አልጻፋችሁልኝም እነዚህም ፊደላቶቹን እንድቆጥረላችሁ እንዳስነብባችሁ ከፈለጋችሁ ኮመንት ላይ ያሳውቁኝ ብያችሁ ነበር፣ እነዚህን ማለት ነው። ስለዚህ አሁንም ቢሆን አዲስ የሆናችሁ ተማሪዎች እንድቆጥረላችሁ እንዳነብላችሁ እነዚህ እንድንለማመዳቸው ከፈለጋችሁ ኮመንት ላይ አሳውቁኝና እቀጥልላችኋለው። አልሆነም ከአሊያ ግን እንቀጥላለን ማለት ነው፣ ያው ወደሚቀጥለው ትምህርታችን ማለት ነው። ያው እነዚህ ከሀ ጀምሮ እስከ ያው እስከ ፐ ድረስ ያሉ ፊደሎች ናቸው። እነዚህን ፊደሎች ካወቃችሁ በኋላ ምንድን ነው የሚጠበቅባችሁ? እነዚህን እያገጣጠማችሁ ቃላት መመስረት ነው ማለት ነው። ስለዚህ እሱ ላይ ነው የምትሆነው የምትሆኑት። ባለፈው ግን ይሄ እነዚህን እነዚህን አይተናል። ያው ስሜቶቻችንን እያነበብን ምናምን ማለት ነው ያው እነዚህን ሁሉ አይተናል። በቡ ምናምን እነዚህን ይሄን ሁሉ አይተናል። ያው ማፈጥ ነው ስላየ ነው ነው። እሺ ያው እነዚህን የሰውነት አካል ክፍሎቻችንም አይተናል። ያው እነዚህ ግንባር፣ ፀጉር፣ ጆሮ፣ ጥርስ፣ ቅንድብ፣ ዓይን እያለን እነዚህን አይተናል። አፍንጫ፣ ትከሻ፣ አንገት፣ ሆድ፣ ጉልበት፣ ደረት፣ እጅ፣ እግር፣ ጭን እያለን አይተናቸዋል ማለት ነው። ስለዚህ ዛሬ የምንቀጥለው ባለፈው እዚያ ላይ ስላቆምን እዚህ ላይ ነው ማለት ነው። ይሄ ምንድን ነው የሚለን የሰውነት ክፍልን፣ ያው እዚች ጋ ማለት ነው የሰውነት ክፍልን ነጠብጣብ ማድመቅ ነው የሚለን ስለዚህ ይህኛው ምንም ይህን ያለ ኦንላይን ተማሪዎች ስለሆናችሁ ይህ በአካል ስላልሆነ ችግር የለውም። እነዚህን ግን የቃ በተለይ ደግሞ በተለይ አሁን በዋናነት ደግሞ የእኔ ተማሪዎች ህፃናቶችና በጊዜው የመማር እድል ያልገጠማቸው ትልልቅ ሰዎች ናቸው ማለት ነው። በተለይ ደግሞ አረብ ሀገር ሊሆን ይችላል በውጭ ዓለም ያላችሁ ልጆች ናቸው አብዛኞቻችሁ ማለት ነው እና እነዚህ ምንድን ነው የቤት ስራ ወይ ደግሞ ምናምን እየሰራችሁ ለመጻፍ ይመቻችኋል። አሁን እነዚህ የቤት እቃዎች ናቸው፣ እነዚህ ማለት ነው። ፊደላቶችን ካወቃችሁ በኋላ በሚቀጥለው ቃላት መመስረት የሚከብዳችሁ ልጆች እነዚህን እቃዎች እያያችሁ መጻፍ ትችላላችሁ ማለት ነው። ያው አሁን እዚህ ላይ የቺችን እቃዎች ናቸው እዚህ ላይ ያሉት በጠቅላላ ያው እዚህ ላይ ይሄ እናንተም ቤት ያለ ነገር ነው። ስለዚህ እነዚህን እየጻፋችሁ መለማመድ። ለምሳሌ እዚህ ላይ ጀበና አለ። ጀበና እዚህ ላይ ደግሞ የስኒ አለ። እዚህ እዚህ ላይ ኩባያ አለ። እሺ እነዚህን እየጻፋችሁ ገብቷችኋል። ጀበና ብላችሁ ትጽፋላችሁ። ሲኒ ትላላችሁ። ኩባያ ትላላችሁ። ከዛ ሹካ ትላላችሁ። ማንኪያ ትላላችሁ። እዚህ ጋርም ፍሪጅ አለ። ኪችን አለ። የኪችን እቃዎችን በሙሉ እየጻፋችሁ መለማመድ ትችላላችሁ ማለት ነው። ያው እዚህ ላይ ማንቆርቆሪ አለ ወይም ደግሞ በራድ አለ። እዚህ ላይ ስቶቭ አለ። እዚህ ላይ ቢላ አለ። እዚህ ላይ ያው ጭልፋ አለ። እዚህ ላይ ማንኪያ አለ። እዚህ ላይ ብረት ድስት ወይም ደግሞ ደስታ አለ። እዚህ ላይ ሳህን አለ። እነዚህ ምንድነው በቤታችሁ በቅርባችሁ የሚገኙ እቃዎች ናቸው። እነዚህ ማለት ነው። ሶ እነዚህን እየጻፋችሁ መለማመድ ትችላላችሁ ማለት ነው። ስለዚህ ሳሃን ብላችሁ ትጽፋላችሁ ባሌ ብላችሁ ትጽፋላችሁ ምጣድ እዚህ ላይ መሳቢያ እዚህ ላይ ምንድን ነው ይሄ የእንጀራ እቃ ማለት ነው እነዚህን ሁሉ እየጻፋችሁ ትለማመዳላችሁ ወደ አእምሯችሁ ምን ልጻፍ አሁን አካባቢያችን ላይ ብዙም ይታይ ብዙም ይሰማ ነገር እያለ ምጽፉት ምጣጡት አንዳንዴ ከልምድ አንጻር ነው እንጂ ብዙ ነገሮች አሉ ማለት ነው አካባቢያችሁ ላይ ያለን ነገር እየጻፋችሁ መለማመድ ትችላላችሁ ማለት ነው ኦኬ፣ ከዛ ወደዚህ ስንመጣ ደግሞ መኝታ ቤት ይለናል። መኝታ ቤት። ስለዚህ መኝታ ቤት ያሉ እቃዎችንም ትጽፋላችሁ። አብዛኛው እንደውም ማታ ላይ ከስራ ተመልሳችሁ የምትማሩ ልጆች አካባቢያችሁ ላይ አልጋችሁን መኝታችሁን ዙራችሁ እያያችሁ አካባቢያችሁ ላይ መስኮቱ ላይ ማብሪያ ማጥፊያው ጣራው ላይ ምናምን ያሉ ነገሮችን እያያችሁ እየጻፋችሁ መለማመድ ትችላላችሁ። ለምሳሌ እዚህ አልጋ ክፍል ውስጥ ምን አለ? መስኮት አለ። የራስጌ መብራት አለ። እዚህ ላይ ደግሞ ምን አለ? መጋረጃ አለ። ትራስ አለ። የአልጋ ልብስ አለ። እዚህ ላይ አበባ ነገር አለ። ገብቷችኋል አይደል? ስለዚህ የአልጋ ክፍል ውስጥ ልብሶች፣ እቃዎች አሉ። ለምሳሌ እዚህ ላይ ብርድ ልብስ አለ። እዚህ ላይ ፍራሽ አለ። እዚህ ላይ አልጋ አለ። የተነጠፈ አልጋ አለ። እዚህ ላይ ቁም ሳጥን አለ። እነዚህን ሁሉ ምን እያደረጋችሁ ነው የምትጽፏቸው? ዝም ብሎ ፎቶውን ማየት ብቻም ሳይሆን ብርድ ልብስ እያላችሁ ትጽፋላችሁ። ያው አሁን እዚህ ጋር ልጻፍላችሁ። ለምሳሌ ይሄ ምን ብላችሁ እንድትጽፉ ነው የሚፈለገው? ብርድ ብርድ ልብስ ይህን ብርድ ልብስ ብላችሁ ትጽፋላችሁ ማለት ነው። ያው ብርድ ልብስ ብላችሁ ትጽፋላችሁ። ይህኛውን ደግሞ ምን ትሉታላችሁ? ፍራሽ ብላችሁ ትጽፋላችሁ። ፍራሽ ፍራሽ ትላላችሁ ማለት ነው። ይሄ ፍራሽ ነው አይደለ? ፍራሽ ትላላችሁ። እሺ ይሄን ደግሞ አልጋ ትላላችሁ። ይሄ አልጋ፣ አልጋ ያው እንደዚህ እያላችሁ እንድት ለማመረው ነው የሚፈልገው። አልጋ ይሄ ደግሞ ምንድነው? ቁም ሳጥን፣ ቁም ሳ ሳጥን ቁም ሳጥን ብላችሁ ትጽፋላችሁ ማለት ነው። ቁም ሳጥን እሺ። ይህን ደግሞ ይሄ ምንድነው? ትራስ ነዋ። ትራስ ትራስ ትላላችሁ። ይህኛው ምንድን ነው? ያልጋ ልብስ የ ትላላችሁ። አልጋ ልብስ ያልጋ ልብስ፣ ወይም ደግሞ ብርድ ልብስ። አሁን ይሄኛው ብርድ ልብስ። ብርድ ልብስ ብርድ ልብስ ብላችሁ ትጽፋላችሁ። ያው ብርድ ልብስ ብላችሁ ትጽፋላችሁ ማለት ነው። በጣም አሜዚንግ ነው። ደስ ይላል አይደል? እነዚህ ለምንድን ነው የተቀረበላችሁ? እንደዚህ አይነት ጽሁፍ እንድትለማመዱበት ነው። እሺ፣ አካባቢያችሁ ላይ ያሉ ነገሮችን ተጠቅማችሁ መጻፍና ማንበብ ትለማመዳላችሁ ማለት ነው። እንቀጥል፣ አይደል? አሁን ደግሞ እዚህ ላይ ምን ይላል? መጸዳጃ ቤት ይለናል። ስለዚህ መጸዳጃ ቤት ያሉ እቃዎችማ አሉ። እዚህ ላይ ባትሩም አለ። እዚህ ላይ የእጅ መታጠቢያ አለ። እዚህ ላይ ሽንት ቤት አለ። ስለዚህ መስታወቶች አሉ፣ መደርደሪያዎች አሉ፣ የንጽህና መጠበቂያ ሳሙናዎች ምናምን አሉ። ስለዚህ እነዚህን እየጻፋችሁ እንድትለማመዱ ይፈለጋል። ያው ሽንት ቤት፣ እዚህ ላይ ደግሞ መታጠቢያ፣ እዚህ ላይ ፎጣ አለ። ስለዚህ አሁን እዚህ ጋር ምንድን ነው ምንለው? መጸዳጃ ቤት ነው ወይስ ሽንት ቤት? መጸዳጃ ቤት እንበለው አይሻልም? እሺ፣ መጸዳጃ ቤት መጸዳጃ ቤት ትላላችሁ። እዚህ ላይ መታጠቢያ መታጠቢያ ወይ ደግሞ ሲንክ ማለት ነው። ከዛ ይህም ደግሞ ፎጣ ትላላችሁ አይደለ? ፎጣ ፎጣ ትላላችሁ። እነዚህ ምንድን ነው እየጻፋችሁ እንደትን ለማመዱባቸው ነው ማለት ነው። እንደዚህ አይነት ነገር የቀረበላችሁ ማለት ነው። አሁን ደግሞ የእንግዳ መቀበያ ወይም ደግሞ ሳሎናችን ነው ማለት ነው። እዚህ ጋር የእንግዳ መቀበያችን። እዚህ ላይ ኩሽን ወይም ደግሞ ይሄ ሶፋ አለ፣ መደገፊያ እንትን አለ፣ መደገፊያ አለ እዚህ ጋር። እዚህ ላይ ደግሞ የመሀል ጠረጴዛ አለ። እነዚህን ሁሉ ስማቸውን ጻፏቸው። እሺ፣ እነዚህ መስኮት፣ መጋረጃ፣ መብራት፣ መደርደሪያ እዚህ ዙሪያ ያሉ ነገሮችን እዚህ ላይ ወለል እያላችሁ መጥቀስ ማለት ነው። ይሄ እዚህ ውስጥ ያሉ እንግዶች አንድ የእንግዳ ማረፊያ ክፍል ውስጥ የሚኖሩ እቃዎችን መጻፍ። ለምሳሌ እዚህ ላይ ጠረጴዛ አለ፣ ከዚህ ላይ ደግሞ ሶፋ አለ፣ እዚህ ላይ የራት መመገቢያ ቴብል አለ፣ እዚህ ላይ ቴሌቪዥን አለ። ስለዚህ እነዚህን ስማቸውን ልጻፋቸው አይደለ? ሶፋ ሶ፣ ሶፋ፣ ሶፋ ማለት እችላለሁ። ይህ ጠረጴዛ አይደለ የሚባለው? ኦኬ፣ ጠረ፣ ከዚያ ጴ፣ ጠረጴ ጠረጴዛ ጠረጴዛ ከዛ ይሄ ደግሞ ዳይኒንግ እንትን ይሄ ምንድነው? መመገቢያ ቴብል ነው አይደል? አዎ፣ መመገቢያ መመገቢያ ቴብል ቴብል ብላችሁ ትጽፋላችሁ። ከዛ ደግሞ ከዚህ ጋር ቴሌቪዥን ቴሌ ቴሌ ቴሌቪዥን ትላላችሁ። ይሄ ምንድነው አሁን የዚህ ትምህርት ዓላማ መጻፍና ማንበብ እንድችሉ ነው፣ ሌላ አይደለም። ስለዚህ እነዚህን እያያችሁ መጻፍ አሁንም እዚህ ጋር ምን የጤና አጠባበቅ ይለናል። ጤና አጠባበቅ አሁን እናንተ ጤናችሁ ጤናማ የሆነ ጤና እንዲኖራችሁ ፊታችሁን መታጠብ ፀጉራችሁን መታጠብ ሰውነታችሁን መታጠብ ልብሳችሁን መታጠብ ጥርሳችሁን አፋችሁን ማጽዳት ያስፈልጋል አይደለ እነዚህን ደግሞ መግለጽ ነው ስቲል እዚህ ላይ ምንድን ነው ፊት መታጠብ ትላላችሁ ፊት መታጠብ ፊትን መታጠብ ፊትን መታጠብ እዚህ ጋር ደግሞ ጥርስን መታጠብ ወይ ደግሞ ማጽዳት እዚህ ላይ ጥርስን ማጽዳት ማ ጽዳት ጥርስን ማጽዳት። እዚህ ላይ ያሉን ያው ፊትን በሳሙና ጽፎልናል። እዚህ ላይ ፊትን በሳሙና እና በውሃ መታጠብ አለ። በየቀኑ ጥርሳችንን መፋቅ፣ ያው ጥርስ ማጽዳት መፋቅ ይለዋል። ያው ይቻላል፣ ጥርሳችንን ማጽዳት ወይም ደግሞ መፋቅ እንችላለን፣ ጤናችን እንዲጠበቅ ማለት ነው። የተመጣጠነ ምግብ መመገብ ያው ይህ ጤናችን የተስተካከለ እንዲኖ እንዲሆን በጥሩ ጤንነት ላይ እንድንኖር በሽታ እንዳያጠቃል አካላዊ እንቅስቃሴ ማድረግ ያስፈልጋል። የተመጣጠነ ምግብ መብላት ያስፈልጋል። ፊታችን ፊታችን ሰውነታችን፣ ልብሳችን ማጠብ ያስፈልጋል። እንደ አጠቃላይ ንጽህና ወሳኝ ነው ማለት ነው። እነዚህ በየቀኑ የምንፈጽማቸው ነገሮች ናቸው። መጻፍ መለማመድ አለብን ማለት ነው። ሰው ከዚህ ነው የሚጀምረው። ትልቅና የሆነ በቃ ወሰብሰብ ያለ ነገርን ለመስራት መጀመሪያ አካባቢያችን ላይ የተዘወተሩ ነገሮችን ማወቅ ያስፈልጋል ማለት ነው። ሁሌ የምናደርጋቸውን ነገሮች መጽሐፍ፣ መግለጽ፣ መናገር መልመድ አለብን። የተመጣጠነ ምግብ መመገብ ይለናል። ገላን በውሃና በሳሙና መታጠብ ይለናል። እሺ ከዛ የእጅ መታጠብ ስዕል ይለናል። ስለዚህ አይ ቲንክ ያው ቪዲዮ እንዳይበዛብን ይሄኛውን ለነገ እናሳድረው ማለት ፈልጋለሁ። ስለዚህ ይሄ የእጅ መታጠብ ስዕል ከሚለው ጀምሮ ወደ ታች ነገ እንቀጥላለን። የተለያዩ ነገሮች አሉ፣ እንደዚህ እየጻፍን ነው ማሳያችሁ። በጣም ብዙ ነገሮች አሉ፣ በጣም ብዙ ማለት ነው። ስለዚህ እነዚህ ያው በሚቀጥለው ብናያቸው የተሻለ ነው። ያው አንድ ቀን ሁሉን ነገር መቻል አይቻልም አይደለ? ስለዚህ በየቀኑ ማድረግ ስለሚጠበቅብን ረጋ ብላችሁ ስራችሁን እየሰራችሁ እኔን ሰብስክራይብ አድርጋችሁ ላይክ እያደረጋችሁ በየቀኑ ማመጣላችሁን ትምህርቶች ደብተራችሁ ላይ እየጻፋችሁ ከኔ ጋር ማለት ነው መለማመድ የሚጠበቅባችሁ። ስለዚህ ለዛሬ በዚህ ይብቃን፣ ለነገ ደግሞ በነገ እስከምንገናኝ የነገ ሰው ይበለን። ሰላማችሁ ብያላችሁበት ይብዛልኝ በግል በውስጥ መስመር ማጥናት በፈልጉ ልጆች አናግሩኝ። ስልክ ዚህ ላይ ያለላችሁ፣ አሊያም ደግሞ ሊንክ አለ ከስር። ሊንኩን ስትጫኑት ወይ ቴሌግራም ላይ ወይ ዋትሳፕ ላይ ወይ ደግሞ ኢሞ ላይ ይከታችኋል። በዚያ መንገድ በግላችሁ በሳምንት አምስት ቀን ነው የምናስተምረው። በቀን ደግሞ አንዳንድ ሰዓት ጊዜያችሁ እናንተ ታመቻቻላችሁ። በዚያ ሁኔታ በአጭር ቀን መጽሐፍ ማንበብና መረዳት ትችላላችሁ ማለት ነው። ሶ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን